ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሀምዱሊላህ ደህና ነኝ። በያላችሁበት ያለምዳርቻ ሰላማችሁ በዝት ይበል፣ ሀገራችንን ሰላም ያርክልን እያልኩኝ ዛሬ ደግሞ በጣም ቀለል ባለ የባሚያ አሰራር ይዤላችሁ ማጥቻ ያለውን ባሚያ በጣም ቆንጆ አሪፍ ምግብ ነው። በነገራችን ለአረቦች በጣም ነው የሚወዱት። በጣም ቀላል አሰራር በቀላል ዘዴ አሰራር አሳያችኋለሁኝ። በቅድሚያ ለኢትዮጵ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ጥቅም አካላችሁ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ለመስራት የሚያስፈልገን ያው ባሚያ ያስፈልገናል፣ እንዲሁም ስጋ። እኔ ስጋዬን አጣጥቤ ከታጥፌ አዘጋጅቻለሁኝ። ሽንኩርት ያስፈልገናል፣ ነጭ ሽንኩርት እንደዚሁም እየተከተፈ ድንች ማለት ነው። እንዲሁም ቲማቲም ያስፈልጋቸው። ቲማቲም አላዘጋጁ። ወደ አሰራሩ ቤተሰብ፣ እዚህ ጋር ቲማቲም አዘጋጅቻለሁ። ተፈጫ ቲማቲም እዚህ ጋር ድስት ተዘጋጅቻለሁኝ። ቤተሰብ እዚህ ጋር ድስት ካዘጋጁ በኋላ እዚህ ነጩን ሞራውን ማለት ነው። እንትን እለዋለሁ ዜ ከማደር ነጭ ነጭ ስጋታለ ሱ ለዚህ ያረገ ንትንለዋለ

ሲልልኝ ቅመማ ቅመም እናደርጋለን ማለት ነው። ቤተሰብ እንደዚህ መጠጥ ካላለን በኋላ እዚጋ ቅመማ ቅመማችንን እናደርጋለን ማለት ነው። ቤተሰብ ቅመማ ቅመማችንን ካደረግን በኋላ ቲማቲማችን እናደርጋለን ማለት ነው። እዚጋ ቤተሰብ ቲማቲሙን አድርጌ በደንብ አርቄ እንትን ለዋለሁ ምንም ነገር አልተጠቀምኩት እስካሁን ድረስ በስጋው ውሀ ነበር እንትን ያልኩት። አሁን ቲማቲም አድርጌ ተለን እዚጋ ትንሽ ሰልሳ አተጠቀሙ

ወይም እስከሚበስል ድረስ ውሃ ለ አልተጠቀምኩም። ይሄው ቤተሰብ በዚህ መልኩ እየበሰለልኝ ነው። ምንም ነገር ውሃ አልተጠቀምኩም። በደንብ እስከሚበስል ውሃውን ትንሽ መጠጥ እስከሚያደርግልኝ ድረስ ነው።

ትንሽ እንትን ብያዋለሁ ማለት ነው። እንደ በትን ሲቆራረጥ አይወድም፣ ደረጃዎች የሚወዱት እኛ ደግሞ እንደስነው ሰዎች የሚወዱት በዚህ መልኩ ቆራ አዘጋጅያለን ድ እንደዚህ በዚህ መልኩ በቀጫጭኑ ከታትፈዋለሁ ሸበቱንም እንደዚያ ከትፈዋለሁ ማለት ነው በዚህ መልኩ አዘጋጅቼዋለሁ ሸበትና ኩዝ በራ ማለት ነው ወይም የትም ብላ አልጠላም ምን አለ በአማርኛ ግን አለቀውም ቤተሰብ ስጋችን በዚህ መልኩ በስሎልን አሁን እንትን እናደርጋለን እንድንቻችንን ይኸው ስጋችን እዚህ ጋር ያዘጋጀ ነው። እንድንች እንጨምራለን ስጋችን ተበሰለልን በኋላ ያው በኋላ የምንጨምረው ድንቻችን እንዳይቡካብ ነው ማለት ነው። እንደዚህ ከበሰለልን በኋላ እንደዚህ ይኸው ስጋ በደንብ ብለንሰረው ድንቻችንን ጨምራለን። ትንሽ ከዛም ወደ ፊየሆነ ዛንጨምእንትንባም የሆነ እንጨምራለን እዚ ጋ ባሚያችንን በደንብ ካጠብን በኋላ እንትንባለን። ድንቻችን ትንሽ በሰል ይበልልንና ና እዚ ጋ ድንቻችን ትንሽ በሰል ይበልልን ትንሽ ብዙ ማንም ትናንት ማብሮ እንዲበስል ባሚያው ደስ ካደረግን በኋላ ባሚያችንንም እንጨምራለን ማለት ነው። ባሚያው እና ድንቹ በደንብ ካስበለልን ድንቹ ተቀምጠናል ላይ በጣም ብዙ ጥቅም አለው። በዚህ መልኩ እየበሰለ ነው። በባሚያችን በደንብ ይብሳል። ሲበስል ነው በደንብ ውሃው ያለ ነው። ግን አንበሰልም ትንሽ ቀረዋል። ማድረግ ነበረብኝ

እሳታችንን ካጠፋን በኋላ በቃ ወደ መቀረብ ይሄዳል ማለት ነው። በጣም ቆንጆ ሆኖ መጥንጥል የሆነ ይመስለኛል። በዚህ መልኩ ቆንጆ ሆነ በስለናል።